የተመራ ጦር ትናንትና ባደረጉት ውጊያዎች እርስዎ ምን ይላሉ? ጽሞትንና ያለውን የውጊያ ሁኔታ ያስተዋውቁ። ስሜ ሻለቃ አበራ ካሳ ይባላል። ከዚያ ውጭ እንግዲህ በትናንትናው ዕለት ከአኖራ ተነስተን እኔ ሻለቃ የምመራው መነሻችን ካኖራ አድርገን በሶስት ሰዓት ሽመላ ወይም መኪና ወደ ሚባለው ቦታ ወራችን አዝምተን ሂደን እዚያ ደረስነው በኋላ ውጊያ ጀመርን። የነበረ እንግዲህ በበላይ አካላት የሚሰጥ የነበረው የፋኖ አባላት በጣም ትንሽና ቁጥራቸው ትንሽ ምንም በጣም ሀያ እና ሰላሳ በላይ ማይበልጥ ነው ተብሎ ተሰጥቶ የነበር እኛ ደረሰን፣ ግን ውጊያ ካደረግነው በኋላ ቁጥሩ በጣም በጣም በጣም እኛ ነበር ነው እጥፍ የሆነና በጣም ብዛት ያለው ወታደር ነው የነበረ ከዚያ በኋላ ጥሩ ውጊያ ሰዎችን ሌላው አስቀርቷል። እኔንም በሁለት ይግደልና እግሬ ላይ ተመትቼ እየተባት ተይዬ ወደ መረባ የሚባል ቦታ ወስደው ሲያሳቅሙ አድረውና ሲንከባከቡኝ ሲያበሉ ሲያጠጡ አሳድረው በእንክብካቤ ላይ ነው ይዘው ያሉት። በዚህ በአማራ ህዝብ ስም ላመሰግናቸው ይገባል። የፋኖ አባላትንና አመራሮችን በአማራ ህዝብ ስም ላመሰግናቸው ይገባል። ህይወት ስላተረፉኝ ሲንከባከቡ ስላደሩ ክብር ምስጋና ይግበ ማለት እፈልጋለሁ በመጀመሪያ ከዚያ ውጭ ግን ምንድነው ፋኖ ቁስለኞችን ከያዘ በኋላ ምርኮኞችን ከያዘ በኋላ በዛው ጨፍጭፎ እንደሚያስቀር እንደሚገልና ምንም አንድ ሰው እንደማያጠርፍ ተደርጎ የሚሰጠው ነገር፣ ግን እኔ እንግዲህ እኔ ባየሁት ሁኔታ እንግዲህ በእነሱ ህግ የተያዘ ሰው ቁስለኛ እንደማይገደል ምርኮኛ እንደማይገደል እና በእንክብካቤ እኔንም ህይወቴን ያተረፉኝ ስለሆኑ እኔ ላመሰግናቸው ይገባለሁ። አሁንም ቅድምም በአማራ ህዝብ ስም ክብር ምስጋና ህዝቡ አመሰግናለሁ አመራሮችን ማለት ነው የምፈልገው አመሰግናለሁ። ከዚህ የነበረው ውጊያ ላይ እና በአባላቶች ወይም ደግሞ በእናንተ የጦር ኃይል ብዛት አብዛኛው በናንተ ላይ የነበረውን አቅጣጫ እስኪ ቢያሳዩኝ፣ በየት በየት አቅጣጫዎች እና እንዴት እንደነበረ አሰላለፋችሁን የሚያሳይ ትሬት ካላት ወይም ደግሞ የሚያሳየውን አቅጣጫ ያው አሰላለፋችን በሶስት ነው። ቅድመ መግቢያ ላይ እንዳልኩት በሶስት አጉር እንገባለን። አንዱ በቀኝ በኩል፣ አንዱ መሀል ላይ